ያበደ ጥብስ ነው። አብዷል። ይሄ ታዲያ ካልተበላ ምን ይበላ? ደስ ይለኛል ያበሻ ምግብ።

አይታወቅም። በኋላ ያደርባቸዋል ይቀራል። እስኪ ስሜቴን ልቆጣጠረው። ሶዳ ሳልበጣ አይካንት ኮ ጋይስ። አሁን ራሱ በቃ ውስዋስ ክፈቹ ክፈቹ ክፈቹ ይለኛል። ሶዳውን አይስወ አምላኬ ሆይ ምን እንደሚሻለኝ አላውቅም። ያቅል ሸልሸኛል። ውሃውስ ምግብ በልቼ ካልጠጣ ሶዳ። ለነገሩ ጅንጀራ እንትን የለውም ቶሎ ቤትሽ ጋግር። እየኔ ማር አንዶ የሚጋገረው ነው። መጋገሩማ ምን ነበረ እኮ ሙያ? ምን ቀላል ነው። ወንዱም እየጋገረ ነው ባልና የአሰራዊን ያ ዶ የሚጋገረው የኢትዮጵያ እንጀራ እንደውም እኮ ለእኔ እኮ ችፕ እንደውም እዚህ ነው። ጤፉን ገዝተሽ መግዛት ሁለት መቶ ሶስት መቶ ብር አንድ ካርቶን እንጀራ ከማን ጋር እሱ ነው እንደውም እኮ ርካሽ ገና ግን

ቀቀ ቀኔን አሳምርልኝ ተናግሮ ካናጋሪ ያፍንዝጋድኝ አምላኬ እባክህ። የተደናገረው ምሳቃ ይዞ እንዲሁ ውጭ ብለሽ ስታይ ደምሽ ደማ። ከሚፈላ ሴት ሰውረኛ አምላኬ ሆይ። እችን ላይፍ እኮ ስንቱ ነው የሚናፍቃት። ነብሴ እኛ ለማሳደግ ለሊቱ ሙሉ እንደጅ ሁለት ካሴትዘን ስንሄድ እናንተ ጌጣችሁን ገልጣችሁ ስትንሸራሸሩብን ነበር። ታይሙ የኛ ነው። እች እኮ አትገኝም። እች ላይ ከበደ ተረስና በላይ ለቡና በዚህ ወጦ ወርዶ እችላይ ስንቱ እኮ ነው የሚፈልጋት። ቁጭ ብሎ የቅናት መንፈስ ይዘብዝብሽ ጀመረኝ። ደሞ እየቆየ መንፈሱ የውላቱ እንደዚህ ነው። ቲክታክ የሚባል አፕ መንፈሱ ከባድ ነው ብሎ ጋ እዚህ ቁጭ ብለው ይላል? አንቺም ቁጭ ብትይ ደስታሽ ነው፣ ተያዳልሽ አሁን እንኳን እኔ እየተቀየስኳችሁ ነው። አነገናኝም ገባ አወጣን ገብተን፣ እስኪ አንድ አይነት ፊት እያየ ማን እንደሚያጫውታችሁ ነው ምናይ እንግዲህ ከዚህ በኋላ? ወጣ ወጣ ሲባል ነው አንዳንድ ነገር የሚገኝ እናቴ። እዚህ ከበደ ሽፈራው ደመላሽ ንመጣ እነ ጆሲን እነ ቢኒን ወጠን እንጂ ያው አላለችም ነው። ሲታክ ቦታ አይደለም እውነቱን ነው እዚህ ህብረተሰቡን ሳጫውት ይሏል እንዴ ምን በወጣኝ የምጠቀመው ነገር የለም ወይ የምታስገቡት ገቢ የለ እዚህ ቤት ቁጭ ብለህ እዚህ ተደነጋገረው የተደነጋገረው ህብረተሰቡን ተሸክም ይሏል እንዴ ሶስት አራት ሰዓት ሶስት አራት ሰዓት አሁንም እችን ሰዓት ከሰጧችሁ በቂ ነው። የተ ያ የተደናገረው ህብረተሰብ ነው ያለ። ጤነኛ ብንሆን ማ ተያይዘን እዚህ እንውል ነበር። እንደ ውዛው በነፊት ያ መጠቀም ባለብን ሰዓት ተጠቅመናል። እግዚአብሔር ይስጣችሁ። ግን ደግሞ አንዳንዴ ዞር ዞር ብሎ የሚያዩኝ ሻወር መውሰድ ጥሩ ነው፣ አይከፋም። እኔ እኮ ሌላ ቦታ የምትጽፉትን ኮመንት ማሚዬ ላይ ይሰራል ብለሽ እኮ መጽፊ ምን መሰልቻልሽ? እዚያው የሞራላችሁ እንግዲህ የት ነው የምታመጡት? ይህ ሞራላችሁን ግን ማን ነው የሚሰጣችሁ? እነንትን አጋ ኮ መጽሐፍ ለምዳችሁ ነው እኛ ጋር አሁን የጻፋችሁት ቢኮዝ አዋላችን ነው። ለዛ እኮ ነው የምልሽ። አሁን አንቺ ሌላ ቦታ መጽሐፍ ለምደሻል። ይህን ኮመንት እኔ ጋር ይሄ ግም ይሄ እውሩ ነሽ እንኳን ትለይኛለሽ ማሚዬ መልኬ ለአንቺ ግራ የገባሽ ሴትዬ፣ የቅናት መንፈስ እናንተ እኮ ነው የምናውቅ አሰው ይሄ የቅናት መንፈስ ወገድ። ማርያምን አትጥሩ፣ በቃ አትጥሩ። ይሄ ያውቃቸው ስንት ሰው አለ እኔ እንደዚህ